የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ለ14 ዓመታት ገዢዎቹን እያጉላላ ባለው ሪል እስቴት ምክንያት እየተሰቃዩ መሆኑን ቤት ገዢዎች ገለጹም። ለመብታቸው የተደራጁት ቤት ገዢዎቹ አሳዛኝ ደብዳቤ እንደደረሳቸውም ገልጸዋል። ዋና ጉዳያችን ነው፣ በስፋት ይዘነዋል። ኢትዮጵያ መቶ ሚሊዮን ኮንዶም እንድትገዛ ማቀዷ ተሰማ። ፕሬዚዳንቱም በመተት ለመጉዳት የሞከሩ ሁለት ጠንቋዮች ታሰሩም።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 አጣጥሙልን ለወዳጅ ዘመድም አጋሩልን። እናመሰግናለን። ለ14 ዓመታት ገዢዎቹን እያጉላላ ባለው ሪል ስቴት ምክንያት እየተሰቃዩ መሆኑም ቤት ገዢዎች ገለጹም። ለመብታቸው የተደራጁት ቤት ገዢዎቹ አሳዛኝ ደብዳቤ እንደደረሳቸውም ገልጸዋል። ከ10 ዓመታት በላይ ፌም ሪል ስቴት በተባለ የሪልስቴት ድርጅት ስቃያቸውን እያዩ መሆናቸውም ቤት ገዢዎቹ ገልጸዋል። ፌም ስቴት ሃኮማል ኮንስትራክሽን ከተባለ ድርጅት ጋር በመሆን ከ203 ዓ.ም ምረጥ ጀምሮ ፊጋ አካባቢ በሚገኝ ሳይቱ ቤት ሰርቶ ለማስረከብ 18 ወራት የጊዜ ገደብ እየሰጠ ለብዙዎች ቤት መሸጡ ይነገራል። ሆኖም ሁሉንም ቃሉንም ሳያከብር ከ14 ዓመታት በላይ ደንበኞቹ እንዳስጠበቀ ለተደራራቢ ችግርና ስቃይ እንደዳረገ ቤት ገዢዎቹ ይናገራሉ። ሪል ስቴቱ በወቅቱ ባስተማራው አማላይ ማስተዋቂያና በየቦታው ባሰማራቸው ሴልሶቹ ብዙ ቤት ገዢዎችን መሳብ ችሎ ነበር። በማስታወቂያው ተማለው እና በያዙት ሕጋዊ ውል ተማምነው 380 የሚሆኑ አባወራዎች ፊጋ አካባቢ እየተገነባ ያለውን ቤት እንደ ገዙ በቁጭት ያስታውሳሉ። በ18 ወራት ይጠናቀቃል የተባለው ቤት 10 ዓመታት ቢያልፈውም ቤት ሊሆን አልቻለም። ቤት ገዢዎች ቤታችንን ስጡን እያሉ በሪል እስቴቱ ቢሮ ቢንከራተቱም ሰሚ አላገኙም። ችግሩ የባሰባቸው ከ2010 ዓ.ም ጀምሮ ቤታቸውን በራሳቸው ጨርሶ መግባት ጀመሩ። አንዳቸው አንዳቸውን እያዩ የተጀመረውን ቤት ከሪል እስቴቱ በመረከብ አብዛኛው ቤት ገዢ ቤቱን በራሱ ተጨማሪዎች አጠናቅቆ የሚገባው ገባም፣ ሌላውም አከራየ። በፍርድ ቤት እና በሌላ ሙግት እና ማስፈራሪያ የጥቂቶችን ቤት ሪል ስቴቱ ጨርሶ የነበረ ቢሆንም በዚህ ሁኔታ የማጠናቀቂያ ስራው የተሰራለት ቤት ግን እንደ ነገሩና በወረደ ማቴሪያል የተሰራ በመሆኑ በጥቂት ጊዜ ውስጥ ነዋሪዎችን ለበለጠ ኪሳራ በመዳረግ ከድጦ ደማጡ ከተተ። ቤት ገዢዎቹ ከሪልስቴቱ ቤታቸውን ተረክበው በራሳቸው አጠናቀው መግባት ቢችሉም አጠቃላይ ህንፃውና የጋራ መገልገያ የሆኑ መሰረተ ልማቶች አልተሟሉም ነበር። መንገድ፣ አጥር ሪልስቴቱ አልሰራም። መብራትና ውሃም ለኮንስትራክሽን ከገባ አንድ ቆጣሪ ላይ በፈረቃ ከመጠቀም ውጪ ለነዋሪዎች ምንም አይነት ቆጣሪ አላስገባም። ይህና ሌሎች በርካታ ነገሮች የቤት ገዢዎች ዕዳና ችግር ሁኖ ለዘመናት መቀጠላቸውን ቤት ገዢዎቹ በምሬት ያስታውሳሉ። እስከ 2013 ዓ ም ድረስ ሪልስቴቱ ግንባታውን ባለማጠናቀቁ በግቢው ውስጥ ቢሮ ይዞ መብራትና ውሃን ከነዋሪው 45% እየሰበሰበ የአገልግሎት ክፍያውን እየፈጸመ የማስተዳደር ስራውን ይሰራ ነበር። ሪልስቴቱ በራሱ ፍቃድ 2013 ዓ ም ግቢውን ለቆ ከወጣ በኋላ ነዋሪው በወረዳው አማካኝነት በብረት ስራ ማኅበር በመደራጀት በጥቅምት 2014 ዓ ም ሕጋዊ ዕውቅና አገኘም። በየጊዜው ገንዘብ በማዋጣት ቀስ በቀስ ሪል ስቴቱ ጭራሽ ያልሰራውንና አዝረክርኩ የተዋቸውን የአጥር የጥበቃ ማማና የውስጥ ለውስጥ መንገድ ስራዎችን እንደምንም ተብሎ ተሰሩም። ከዚህም ትልቁን ድርሻ የሚይዘው የውስጥ ለውስጥ አስፋልት ስራው ነው። የአስፋልት ስራው ከፍተኛ ገንዘብ ጉልበትና ጊዜ የወሰደ ነበር። የቤት ባለቤቶች ከፍተኛ ወጪና ጉልበት አውጥተው የግሌ ጋራ ሙሪያና አካባቢያቸውን ቢያሻሽሉም የውሃና የመብራት ጉዳይ እስከዛሬ ትልቅ ጫና ሲፈጥርባቸው ቆይቷል። ሪል ስቴቱ ባለበት ከፍተኛ ድርጅታዊ ችግርና ድክመት ምክንያት ካርታቸውን ሊሰጣቸው ባለመቻሉም የውሃና የመብራት ቆጣሪ በየቤታቸው ሊገባ አልቻለም። በዚህም ምክንያት የውሃና የመብራት ፍጆታ ከአንድ ቆጣሪ ላይ በመሆኑ ፍጆታው ሲጨምር ማባዣውም ስለሚጨምር ታሪፉን ከፍ ያደርገዋል። በዚህም ምክንያት ነዋሪዎቹ ለዓመታት ለከፍተኛ ወጪና ኪሳራ ሲዳረጉ ቆይተዋል። ለስንት ዳና መከራ የዳረጋቸውን ሪል እስቴት ሳይከሱት የቆዩ ቢሆንም የካርታቸው ጉዳይ ግን የህልውና ጉዳይ ስለሆነ ክስ መስርተው ጉዳዩ በፍርድ ቤት እየታየ ነው። የቤት ገዢዎች ማህበር ህጋዊ መስፈርትና ቅድመ ሁኔታዎችን አሟልተ ተሟልቶ የብረት ስራ እውቅና አግኝቶ በርካታ ቀሪ ስራዎችንና የልማት ስራዎችን ሲሰራ ቆይቷል። አሁን ላይ ከፍተኛ ችግር የሆነባቸውን የመብራትና የውሃ ቆጣሪ በከፍተኛ ውጣ ውረድ በማህበሩ በማስፈቀድ ችግራቸውን ሊቀርፉ ጫፍ ላይ በደረሱበት ወቅት ያልተጠበቀ ድንገተኛ መሰናከል ያጋጠማቸው መሆኑን ነዋሪዎቹ ላቦል ዜና ገልጸዋል። ይህም ነዋሪው ውሃና መብራት እንዳያገኝና በፍርድ ቤት የታዘዘው ካርታ የማግኘት ሂደት እንዲደናቀፉ ሆን ተብሎ የተሰራ ሴራ እንደሆነ ገልጸዋል። የነዋሪዎች ማህበር ህጋዊ መስፈርቱን አሟልቶ እንዲቋቋ ተቋም እና ህጋዊ ማህበር እንቅስቃሴ እንዲደረግ እውቅና የሰጠው የለሚኩራ ክፍለ ከተማ ወረዳ 9 ጽፈት ቤት ሪል እስቴቱ ከእውቅና የውጭ ተቋቁመዋል ብሎ አመልክቷል በማለት ምንም አይነት ማስጠንቀቂያ ሳይሰጥ ከነሐሴ 32017 ዓ.ም ጀምሮ ምት የነዋሪዎቹን ማህበር አግዷል ተብሏል። ከተቋቋመ አራት ዓመታት በኋላ የተደራጃችሁበት መንገድ ትክክል አይደለም በማለት የወረዳው ህብረት ስራ ጽህፈት ቤት የእግድ ደብዳቤ መጻፉ ከፍተኛ ግርምት የፈጠረባቸው መሆኑን ነዋሪዎቹ ገልጸዋል። በዚህ ወቅት እየተደረገው ነዋሪ ውሃና መብራት እንዳያገኝና በፍርድ ቤት የተያዘው ካርታ የማግኘት ሂደት እንዲደናቀፍ ሆን ተብሎ የተሰራ ሴራ መሆኑን ነዋሪዎቹ ላቦል ዜና አስረድተዋል። ይህ እግድ በተጻፈ ማግስት አስቀድሞ የተነገረው ጉደኛ ሪልስቴት ስቴት አይኑን በጨዋጥቦም የማህበራችሁን ንብረት አስረክቡኝና እኔ ላስተዳድራቸው የሚል ደብዳቤ ይዞም በነዋሪዎች ገቢ ከተፍ ማለቱ ሌላው አስደናቂና አስቂኝ ሆኖብናል ብለዋል። እንደ ነዋሪዎቹ ገለጻ ሪል ግቢው ውስጥ ንብረት አለኝ በሚል ሰበብ ሙሉ ለሙሉ የሚያስተዳድረውም የግቢውን ጥበቃ መሳሪያ በማድረግ ከኔ ፍቃድ ውጭ እቃ መግባትም መውጣትም አይችልም በማለት ለዓመታት ነዋሪዎች በኖሩበት ቤት የባለቤትነት ስሜት እንዳይሰማቸው ለማድረግ ሞክሯል። ይህ እርምጃ በቀጣይ ያለ ውልና ያለ አግባብ ካርታ ለመውሰድ ክፈሉ ብሎ የጠየቀውንና ከውሉ ሁለት እጥፍ በላይ የሆነውን የግፍ ጥያቄ ካልከፈላቸው አትገቡም ወደሚል ማምራቱ እንደሆነ ነዋሪዎቹ መገንዘባቸውን ለአቦል ዜና አስታውቋል። ወደ ዋይ ስቁ እንደሚባለው ወረዳው ሰውና ሪል ስቴቱ ተናበው በሰሩት ስራ ነዋሪው የግርምትና የሀፍረት ሳቅ እየሳቀ አመት በዓሉን ለማሳለፍ ተገዷል ነው የተባለው። ማንም ኢትዮጵያዊ የጋራ ችግሩን በጋራ መፍትሄ ለማግኘት በማህበር በቁብና በመሳሰሉት ተደራጅቶ የመንቀሳቀስ የዜግነት መብት እንዳለው ይታወቃል። በፌም ሪል ስቴትና ሃኮማል በተባሉ እጀረጃጅም ድርጅቶች የከፍተኛ ችግርና ስቃይ ሰለባ የሆኑት ቤት ገዢዎች የደረሰባቸውን ችግርና መከራ በጋራ ለመቋቋምና ለመወጣት ሲሉ ማህበር መመስረታቸው ተገልጿል። በብዙ ጥ ረትና ልፋት ባጠራቀሙት ገንዘብ የራሳቸውን እና የልጆቻቸውን ፍላጎት ገድበውና ቆጥበው የገዙትና የገዙት ብዙ ወጪ ያወጡበት ቤታቸውን ማረፊያ እና መጦሪያ ሳይሆናቸው ሕግና ሕዝብ ባለበት ሀገር ብዙ መከራና እና ግፍ እያደረሰባቸው ያለውን ወንጀለኛውን ሪል ስቴት ለመቋቋም ሲሉ የመሰረቱ ማህበር መሆኑን ነው ነዋሪዎቹ የሚናገሩት። ማህበራቸው እንደ ትልቅ ነገር እና ስጋት ተቆጥሯል። የነዋሪዎች መዋጮና ሌሎች የውስጥ ስርዓትና ና ደንብን እንዲያስጠብቅ በራሱ በወረዳው አማካኝነት እንዲቋቋም መደረጉ ተረስቶም ዛሬ ለሪል ስቴቱ ስቴቱ ከጠቀ ተጠቀመ በሚል 380 አባወራን ለማስፈራራት ማህበራችሁ ታግዷል በሚል ከሚኖሩበት ወረዳ መጻፉ በነዋሪዎች ዘንድ አዘኔታን ፈጥሯል። ነዋሪዎቹ ለዓመታት ከደረሰባቸውና ካለፉበት ችግር አንጻር አጋጣሚና ሁኔታው ቢያስከፋቸውም ጉዳዩ ተራ የመልካም አስተዳደር ችግር እንደሆነ መገንዘባቸውን ገልጸዋል። ነዋሪዎቹ ለሚመለከተው መንግስታዊ አካል በማሳወቅም የህዝብና የመንግስት ጠላቶችን ለማጋለጥ አስፈላጊውን ሁሉ እንደሚያደርጉ ላቦል ዜና አረጋግጠዋል። ህግ ያለበት ሀገር እንደመሆኑም ፍትህ በቅርብ እንደሚያገኙ ቢያገኙም፣ ያላቸውን ጽኑምነት ገልጸዋል። ኢትዮጵያ መቶ ሚሊዮን ኮንዶም ልትገዛ ማቀዷ ተሰማም። በጤና ሚኒስቴር በ2018 ዓ ም በጀት ዓመት ከመቶ ሚሊዮን በላይ ኮንዶም ግዢ ለመፈጸም መታቀዱን በሚኒስቴሩ የኤችአይቪ መከላከልና መቆጣጠር ዋና መሪ ሥራ አስፈጻሚ አቶ ፍቃዱ ያደታ ተናግረዋል። አክለውም በአዲስ አበባና ጋምቤላን ጨምሮ የኤችአይቪ ኤድ ስርጭት በአንዳንድ ክልሎች አሁንም ስጋት መሆኑን ገልጸዋል። ወጣቶች የበለጠ ተጋላጭ መሆናቸውን አንስተው አስቀድሞ የመከላከል የመታቀብና የመወሰን መርሆችን ተግባራዊ የተደረጉ አለመሆናቸውን አስረድተዋል። የማህበረሰቡ ግንዛቤ ከማነሱ በተጨማሪ ተቋማት ኮንዶምን በማከፋፈል ረገድ ክፍተት እንዳለባቸውም ተናግረዋል። በኢትዮጵያ ኤች አይቪ ስርጭትን በ2030 ከ0.1 በመቶ በታች ለማድረግ እየተሰራ መሆኑ የተገለጸ ቢሆንም በሀገር አቀፍ ደረጃ ከ605000 በላይ ዜጎች ቫይረሱ በደማቸው ውስጥ እንደሚገኝ የጤና ሚኒስቴር መረጃ ያመለክታል። ፕሬዝዳንቱን በመተት ለመጉዳት የሞከሩ ሁለት ጠንቋዮች ታሰሩ። የዛምቢያ ፍርድ ቤት የሀገሪቱን ፕሬዝዳንት አካይንዴ ሂችሌማን በመተት ለመጣል የሞከሩ ሁለት ጠንቋዮችን በስር ቀጥቷል። የዛምቢያ ዜግነት ያለው የ43 ዓመቱ ሊዮናርድ ፉሪና የ42 ዓመቱ ሞዛምቢካዊ ጃስተን ማቡሌሴ ባለ ቀለም እንሽላሊትን ጨምሮ የተለያዩ ውበት ያላቸው እንስሳትን በመጠቀም ፕሬዝዳንቱን ለመጉዳት ባደረጉት የጥንቆላ ሙከራ ጥፋተኛ ተብለዋል። የቀድሞ የፓርላማ አባል የነበሩት የአማኑኤል ታናሽ ወንድም ኔልሰን ባንዳ ሁለቱን ጠንቋዮች በፕሬዝዳንቱ ላይ እንዲያሴሩ ተልእኮ እንደሰጣቸው እናም መተቱም ግቡን ሲመታ 2 ሚሊዮን የዛምቢያ ከዋጫ ወይም ከ80 ዶላር በላይ ክፍያ እንደሚከፍላቸው ቃል እንደገባላቸው ጠንቋዮቹ ገልጸዋል። በፍርዱ ላይ የሉሳካ ዳኛ ፊም ማያምቡ የሁለቱ ተልእኮ ፕሬዝዳንት ሂቻልማን ለመጉዳት የፖለቲካ ውዝግብ፣ ኢኮኖሚያዊ ኪሳራና በሀገሪቱ ዜጎች ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ወስነዋል። የሁለቱ ጠንቋዮች ጉዳይ የመጀመሪያ ጥፋትና ምሕረት የማግኘት መብት ያለው ቢሆንም ተልእኮ ፕሬዝዳንቱን ለሞት መዳረግ በመሆኑ በከባድ ታይቶ በሁለት ዓመት ስርዓት ተቀጥተዋል። ሾርባ ውስጥ ሽንታቸውን የሸኑት ሁለት ቻይናውያን 300 ሺ ዶላር እንዲከፍሉ ተወሰነባቸው። ባለፈው የካቲት በቻይናው ግዙፍ የሾርባ ሬስቶራንት ሃይዲ ላው ገብተው ይህን ድርጊት የፈጸሙት ታዳጊዎች ጉዳይ አነጋጋሪ ሆኖ ቆይቷል። እድሜያቸው 17 የሆነው ሁለቱ ታዳጊዎች በስካር መንፈስ የፈጸሙትን ድርጊት በቪዲዮ ቀርጸው በማህበራዊ ሚዲያ አጋርተዋል። በሽንት የተበከለውን ሾርባ ሰዎች እንዳልጠጡት ቢነገርም አይዲ ላዎ የተባለው ግዙፉ ምግብ ቤት ከድርጊቱ በኋላ ለተስተናገዱ በሺዎች የሚቆጠሩ ደንበኞች ክፍያ ለመፈጸም ቃል ገብቷል። መጋቢት ላይ ሬስቶራንቱ ደንበኞችን ለመካስ ያደረገውን ከግምት አስገብቶም ለደረሰበት ኪሳራ 23 ሚሊዮን ዩዋን እንዲከፈለው ጠይቋል። ባለፈው አርብ የሻንጋይ ፍርድ ቤት ታዳጊዎች የሬስቶራንቱን መብት ጥሰዋል፣ እንዲሁም ስሙን አጉድፈዋል ሲል ፈርዷል። አክሎ ታዳጊዎቹ የኩሽና እቃዎችን መርዘዋል፣ በዚህም በህዝብ ዘንድ ድንጋጤ ፈጥረዋል ብለዋል። ፍርድ ቤቱ የታዳጊዎቹ ቤተሰቦች በሥነ ስርዓት የማሳደግ ግዴታቸውን አልተወጡም በማለት ካሳውን እንዲከፍሉ መወሰኑን የመንግስት መገናኛ ብዙሃን ዘግበዋል። 2 ሚሊዮን ዩዋን ለደረሰው ኪሳራ እንዲከፈል፣ 130ሺ ዩዋን ደግሞ የኩሽና እቃዎች ላይ ለደረሰው ኪሳራ ና ለጽዳት በተጨማሪ 70ሺ ዩዋን ለክስ ሂደት ወጪ መሸፈኛ እንዲሆን ፍርድ ቤት ብይን ሰጥቷል። ነገር ግን ሃይዲ ላኦ ደንበኞች ሊከፍሉ ከሚገባቸው በላይ ገንዘብ ካሳ ለመክፈል መወሰኑ በፈቃደኝነት ላይ የተመሰረተ በመሆኑ ነገር ግን ሃይዲ ላኦ ደንበኞች ሊከፍሉ ከሚገባቸው በላይ ገንዘብ ካሳ ለመክፈል መወሰኑ በፈቃደኝነት ሰዎች ላይ ተመሰረተ በመሆኑ ታዳጊዎቹ ይህን ወጪ መሸፈን አይገባቸውም ብሏል። ምግብ ቤቱ በአውሮፓውያኑ ከየካቲት 24 እስከ መጋቢት ስምንት ለተጠቀሙ ከ4ሺ በላይ ደንበኞቹ ሙሉ ወጪ እንደሚሸፍንና 10 እጥፍ ካሳ እንደሚከፍል ቃል ገብቷል።